ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቡ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክም ይችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቡ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽጎ መተግበሪያ ለአጠቃቀም ቀላል ነው ዋና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ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 ፈጣን አስተማማኝና ቀላል ብርሃን ባር እንደ ስማችን ብርሃን ነው ስራችን። የማንቸስተር ሲቲ የአለም ክለቦች ዋንጫ ላይ የሚሳተፍ ቡድን ስለሆነ ፔፕ ጓርዲዮላ በተቻለ መጠን ከጁን 10 በፊት አንድ ሳምንት ነው እያወራ ነው ያለው። ከጁን 10 በፊት አብዛኞቹን ዝውውሮቹን ማጠናቀቅ ይፈልጋል። ምናልባት እኔ የምረዳው አሁን በዓለም ክለቦች ዋንጫ ላይ የሚሳተፉ ቡድኖች ውድድሩ ራሱ አንድ ወር አይደለም የሚፈጀው፣ እስከ ጁላይ አጋማሽ ድረስ ይቆያል። ከዛ በኋላ እንግዲህ ለአብዛኞቹ ክለቦች ጁላይ አጋማሽ ማለት ኦልሬዲ ፕሪሲዝን የጀመሩበት ማለት በአብዛኛው ጁላይ መጀመሪያ አካባቢ ወይም በእኛ ሰኔ መጨረሻ ሐምሌ መጀመሪያ አካባቢ የቀድሞ ውድድር ዘመን ዝግጅት ይጀምራሉ። በዓለም ክለቦች ዋንጫ ላይ የሚሳተፉ ቡድኖች ይሄ ድል የላቸው። ስለዚህ አንዳንዶቹ ዝውውሮች በውድድሩም ላይ ቢሆን ቡድኑ ለመስራት አሰልጣኞች ይጠቀሙባቸዋል ማለት ነው። እና ፔፕ ጓርዳዮላ ሁሉም ዝውውሮች ይሳኩ እንደሆነ አላቅም። ግን ራያን አይት ኑሪ የሚባለውን የወልቭስ የግራ መስመር ተከላካይ በዚህ በአንድ ሳምንት ጊዜ ውስጥ ማስፈረም ይፈልጋል የሚል ጠንከር ያለ ዘገባ እንደ ቢቢሲ አይነት ብዙሀን መገናኛዎች አይቀር ወጥቷል። ቲያኒ ሬይንደርስ የሚባለውን የኤሲ ሚላን አማካይ ይፈልጋሉ። የኬቨን ደ ብሮይነ ተተኪ እንዲሆን ይታሰባል። እሱም በቶሎ እንዲጠናቀቅ የሚፈለግ ዝውውር ነው። ሌላ በዚሁ በአጭር ጊዜ ውስጥ የሊዮኑን ራያን ሼርኪን ማስፈረም ይፈልጋሉ። ሶስቱም ሊሳኩ የሚችሉ ዝውሮች ተደርገው የሚታዩ ናቸው። ግን የራያን አይት ኑሪ ዝውር የሚፈጸም ከሆነ ጓርዲዮላ፣ ለረጅም ጊዜ ያስተውላችሁ እንደሆን ስፔሻሊስት የግራ መስመር ተከላካይ አላስፈርምም። ሲመጣ የግራ መስመር ተከላካይ ተብሎ የቦታ ምድቡ እንደዛ ሆኖ የሚታወቅ ተጫዋች አላመጣም። አንድ ተጫዋች ነው ያመጣው በዛ ቦታ ላይ ስፔሻሊስት የግራ መስመር ተከላካይ፣ እሱም ቤንጃሚን ሜንዲ የሚባለውን ተጫዋች ከሞናኮ በ2017 ክረምት ባስፈረመ ጊዜ ነው። አንድ ስፔሻሊስት የግራ መስመር ተከላካይ በዋናው ቡድን ውስጥ የሚጫወት ማለት ነው። ጎሜዝ የሚባል ሰርጆ ጎሜዝ የሚባል ተጫዋች አምጥቶ ነበር፣ ግን የስኳር ተጫዋች ነው የነበረው። ይሄ ማለት የግራ መስመር ተከላካይ አልተጠቀመም ማለት አይደለም። ለምሳሌ ዣው ካንሴሎ መጥቷል። ካንሴሎ ሲመጣ የቀኝ እግር ተጫዋች ነው። ሁለቱም ፉልባኮች ላይ መጫወት ይችላል፣ ግን የግራ እግር ተጫዋች አይደለም። የግራ ፉልባክ ስፔሻሊዝም የለውም። ግን ተጫውቷል። በላቀ ደረጃ ተጫውቷል። ምናልባት የሲቲ ምርጡን እግር ኳሱ ነው የተጫወተው በግራ መስመር ተከላካይ ነው። ለእኔ የግራ መስመር ተከላካይ ግን አይደል፣ በቫሌንሲያ በነበረበትም ጊዜ፣ በዩቬንቱስም፣ ለአንድ ጊዜ በውሰት ለኢንተርም ሲጫወት እንዲያውም በቫሌንሲያ በነበረበት ጊዜ በአንዳንድ አጋጣሚዎች የቀኝ ክንፍ ተጫዋቹ ሆኑ ኡናይ ኤመሪ ተጠቅመውበታል። ስለዚህ በጣም አድቫንስድ ወይም ኑኖ ሳንቶ ኑኖ ኤስፒሪቶ ሳንቶ እሳቸው መሰለኝ ያኔ አሰልጣኝ ነበሩ እንደዚህ አይነት በዛው በጠንካራ እግሩ የሜዳ ክፍል አድቫንስድ የሆነ ቦታ ላይ ተጫውቶ ያውቃል። ወይ የቀኝ መስመር ተከላካይ ሆኖ በጣም የሚያጠቃ የመስመር ተከላካይ ሆኖ ተጫውቶ ያውቃል። ዚንቼንኮ አማካይ ሆኖ ነው ከአርሰናል ቱ ላይ የፈረመው፣ ከዛ ኢንቨርትድ የመስመር ተከላካይ አደረጉት። ፋቢያን ደልፍ አማካይ ሆኖ ነው የመጣው፣ ከዛ ፉልባክ ቦታ ላይ ኢንቨርትድ ፉልባክ ሆኖ ተጫውቷል። አሁን ዮሽኮ ግቫርዲዮል ነው አይደለም ባለፉት ሁለት ሲዝኖች የተጫወተው በዚህ ቦታ መጨረሻ ላይ እንኳ ሲያልቅ ኒኮ ኦራይሊ የሚባል ተጫዋች ነው የተጠቀመው የመሀል ተከላካይ አድርጎት ግቫርዲዮልን። ይሄ ተጫዋችም የመሀል ተከላካይ ሆኖ ነው የመጣው። የክሮኤሽያ ብሔራዊ ቡድን እስከ አለም ዋንጫ ፍጻሜ ሲደርስ የመሀል ተከላካይ ነበር። በላይብዚሽ በነበረበት ጊዜ ከሶስቱ የመሀል ተከላካዮች መካከል አንደኛው ነበር። የቴዴስኮ ቡድን የሶስት ተከላካዮችን ሲስተም የሚጠቀም ቡድን ስለነበር አሁን ሁሉም ተጫዋቾች ስፔሻሊስት ፉልባኮች አይደሉም ማለት ነው። ይሄ ተጫዋች ከመጣ ግን ከሜንዲ በኋላ ሁለተኛው የግራ መስመር ተከላካይ ይሆናል። አልጄሪያዊ ነው። በፈረንሳይ የተወለደ አልጄሪያዊ ነው። ልክ ቅድም ስለ ማንቸስተር ዩናይትድና ስለ ብሪያን ቤሞ እንዳነሳ ነው። በእንግሊዝ ግን የጎለበተ ነው። ብሪያንን ቤሞ ሲመጣ ገና ሀያ ዓመት እንኳ አልሆነውም። ይሄኛውም ሲመጣ ገና 18 ዓመቱ ነበር። ኦንዤ ከሚባል የፈረንሳይ ቡድን ነበር የተገዛው እና ይሄ ደግሞ ጓርዲዮላ የበለጠ ኮንቬንሽናል ፉልባኮችን መደበኛ ፉልባኮችን ወደ መጠቀም ሊመለስ ነው ወይ የሚል ጥያቄ ግን ያስነሳል። ይሄኛው ተጫዋች እንዲሁ ስታስቡት ወደ ትልቅ ቡድን መሄዱ እንደማይቀር ግልጽ ነበር። ለማንቸስተር ዩናይትድ ከፈረመው ከማቴዎሽ ኩኛ ጋር የነበረው ጥምረት በጣም አስደናቂ ነው። ምክንያቱም ማቴዎሽ ኩኛ ወደ ውስጥ መግባት የሚወድ ነው፣ ይሄኛው ደግሞ በውጭ በኩል ኦቨርላፕ ያደርጋል። ስለዚህ አንደኛው ሜዳውን ይለጥጣል አንደኛው ወደ ውስጥ እየሰበረ ይገባል። ዲያጎናል ሩጫ ያደርጋል። በሁለቱ መካከል በጣም አስደናቂ መግባባት ነበር። ለመስመር ተከላካይ አስር የጎል ተሳትፎ ትልቅ ነው። ከክፍት ጨዋታ ብቻ የማዕዘን ምቶች ለማይመታ፣ የፍጹም ቅጣት ምቶች፣ የቅጣት ምቶች ለማይመታ ተጫዋች አስር የጎል ተሳትፎ ሊያውም ላለመውረድ ሲጫወት ለነበረ ቡድን ትልቅ ቁጥር ነው። ስድስት የመጨረሻ ኳሶች አቀብሏል። ግን ለጓርዲዮላ ደግሞ የተጫዋቾች ኢንቴንሲቲ በጣም አስፈላጊ ነው። የኳስ ኢንቴሊጀንስ አስፈላጊ የመሆኑን ያህል አንድ ዩኒክ የሚያደርገው ነገር አለ። አይት ኑሪ በራሱ የሜዳ ክፍል ወይም በመጀመሪያው 30 ሜትር ኳስ በመንጠቅ ከፕሪምየር ሊግ ተጫዋቾች፣ ምርጦቹ ተጫዋቾች መካከል አንደኛው ነው። በሶስተኛው የሜዳ ክፍልም ኳስ በመንጠቅ ከፕሪምየር ሊጉ ምርጥ ተጫዋቾች መካከል አንደኛው ነው። ምን ማለት ነው ይሄ? ላይታች እያለ በራሱ 30 ሜትርም በተጋጣሚ ቡድን የመጀመሪያ 30 ሜትር ወይም በራሱ ቡድን የመጨረሻ የማጥቃት ዞን ላይም ከፍ ያለ ከኳስ ውጭ ያለ ትጋት እንዳለው ያሳያል። ሁለተኛ በቴክኒክ በጣም የላቀ ተጫዋች ስለሆነ በጠባብ ቦታዎች ላይ አሁን እንደ መስመር ተከላካይ አይደለም የሚጫወተው። እንዲያውም ራሱ ጋር የኦኔል የመስመር ተከላካይ አይደለም ብሎ ተናግሮ ያውቃል። ንፁህ የመስመር ተከላካይ ነው ብሎ ለማሰብ ይቸግራል በአንድ በኩል ምክንያቱም የዊንግ ባክ ሲስተም ነው የሚጠቀሙት ባለፉት ሁለት አሰልጣኞች ስር በኦኔልም በቪቶር ፔሬራም ስር ስለዚህ በጣም ከፍ ያለ የማጥቃት ነጻነት ያለው ተጫዋች ነው። ለዛ ነው የግራ ፉልባክ የለንም የሚለው። ለነገሩ ፉልባክ የሚለው ሚናም በዚህ ሲስተም ውስጥ የለም ማለት ነው። ግን ጓርዲዮላ ደግሞ ያው እንደሚታወቀው የባክፎር አሰልጣኝ ነው። የተወሰነ መግራት አለበት ይህንን ተጫዋች፣ ምክንያቱም በዊንግ ባክነትና ና በፉል ባክነት መጠነኛ ልዩነት ስላለ። ግን ደግሞ በሌሎች ተጫዋቾች ላይ እንዳደረገው መጀመሪያ አካባቢ በፋቢየን ዴልፍ፣ በኋላ በዚንቼንኮ፣ በዣኦ ካንሴሎ እንዳደረገው አሁን ደግሞ አንዳንድ ጊዜ በቀኝ በኩል ከሚጫወተው ሉዊስ ሪኮ ሉዊስ ሊያደርግ ሲሞክር እንደምናየው ተጫዋቾቹ ወደ ሴንትራል ቦታዎች ገብተው እንዲጫወቱ ደግሞ ይፈልጋል ፉልባኮች። ይህን ደግሞ ድሮ መጀመሪያ በዳኒ አልቬዝ ሞከረው። በኋላ ግን በባየር ሚኒክ በፊሊፕ ላሃም ስር የበለጠ ያንን ኮንሰፕት ሰራበት። ስለዚህ ኢንቨርትድ ፉልባክ የሚባለው ቢያንስ በዚህ በሞደርን ሴንስ ጓርዲዮላ ነው በደንብ መጠቀም የጀመረው። አብዛኞቹ አሰልጣኞች ያደርጉታል እንደምታውቁት። ያንንም ማድረግ ከፈለገ ኤት ኑሪ ያኢንቴሊጀንስ አለ፣ ከኳስ ጋር በጣም ጥሩ ነው። እንደገና ያው ኮች መደረግ አለበት በዛ ቦታ ተጫውቶ ስለማያውቅ፣ ግን በዛ መንገድም ልጠቀም ካለ ይችላል። ግን የጓርዲዮላን የአሰልጣኝነት ኤቮሉሽን ካያቸው መጀመሪያ አፔንዳውን ፉልባኮች ነበር የሚጠቀሙ መጀመሪያ ቻምፒዮንስ ሊግ የወሰደው ብሎ ላይ ሲልቪኞ ነበር፣ የድሮ የአርሰናልና የሴልታ ቪጎ የብራዚል ብሔራዊ ቡድን ተጫዋች። በቀኝ በኩል ዳኒኤል አልቬዝ ነበር። ስለዚህ ሁለቱም እላይ ታች እያሉ መጫወት የሚወዱ ደንበኛ ፉልባኮች ናቸው። ከዚያ ነው ኢንቨርት የሚያደርጉ ፉልባኮችን የተጠቀሙ። ግን ምናልባት በዚህ አመት ሊቨርፑል አሰልጣኝ አርንስሎት ያደረጉት ፉልባኮችን በቃ በምናቀው የመደበኛ የፉልባክ ሚና መጠቀምን ነው ያደረጉት። ስለዚህ ሮበርትሰን እና ትሬንት እንደ ደንበኛ ፉልባኮች ነው የተጫወቱት። ትሬንት ወደ ውስጥ እየሰበራ አይገባ ስለነበር እና ትሬንት ወደ ውስጥ ሲገባ ደግሞ አምና እንዳየ ነው ሮበርትሰን ሶስተኛ የመሀል ተከላካይ የሆን ስለነበር በዚህ አመት ግን በቃ ደንበኛ ፉልባክ ሆኖን የተጫወቱት። ይሄ ኢንስፓይር ያደርገው የሆነ ወይ ወይ ደግሞ በአሁን የሚፈልጋቸውን ፉልባኮች ቲኖ ሊቨራሜንቶ ንም ይፈልጓል ይባላል። ሌላ ያፔ እንዳሁን ፉልባክ ነው። ኢንቨርት አያደርግም እስካሁን ድረስ በፔዥም እንዳየ ነው። ምንም እንኳ የፔዥ ፉልባኮች አጠቃቀም በተለይ ሀኪም የላቀ ነጻነት ያለው ተጫዋች ስለሆነ እንደ መደበኛ ፉልባክን የተጫወተው ለማለት ቢቸግርም ግን ያው የራሱን ኮሪደር ለሀይታችን እያለ የሚጫወት ሀይለኛ ኤነርጂ ያለው ተጫዋጅ ነው። እግር ኳስ ደግሞ የሆኑ ትሬንዶች አሉት። የሆነ ጊዜ ይሰራ የነበረ ታክቲካል ኮንሰፕት፣ የሆነ ጊዜ ማይሰራበት ቀን ይመጣል። ስለዚህ ወደዛ አይነት ራሱም በፊት በተገበረው መንገድ እንደዚህ አይነት ፉልባክ መጠቀም ፈልጎ ቢሆን እና የወሽኮ ግቫርዲዮል እንደገና ሪፖዚሽን ይደረጋል። የመሀል ተከላካይ ሆኖ ይጫወታል እንደማለት በግራ መስመር ተከላካይነት ለመቆጣጠር በጣም አስቸጋሪ ነበር። የሽኮ ጉቫር በቁመት ረጅም አይደለም በጣም ስለዚህ፣ እንደ ሁልጊዜ እንደምታገኟቸው ፉልባኮች አይደለም። ሁሌም የዱዌሎች አድቫንቴጅ ይወስዳል በቁመት ረጅም ስለሆነ፣ በደሞ በኳስ በጣም በጣም ጥሩ ነው። ግን እሱን ወደ ግራ መስመር ተከላካይነት በመውሰድ በአንድ ላፕ ማድረግ ይችላል። ወደ መሀል ሜዳ ተጠግቶ መጫወት ይችላል። ከዚህ በፊት ጆን ስቶንስ ላይ ያደረገው ያደረገውን ነገር መድገም ይችላል። ስለዚህ በዛ መንገድም ተጫዋቹን ሊጠቀምበት ይችላል። ግን ከሆነ ግን ሁለተኛው ስፔሻሊስት ፉልባክ ብቻ ነው የሚሆኑ ሲመጣ ጀምሮ ፉልባክ ተብሎ የሚመጣ ተጫዋች እሱም ክርክር እንዳለበት ሳልዘነጋ ማለት ነው። ሃምሳ ሚሊዮን ነው የሚሉት ሃምሳ ሚሊዮን ፓውንድ ከፍተኛ ገንዘብ ነው ለፉልባክ ተጫዋች። ነገር ግን በቅርብ ጊዜ የማንቸስተር ሲቲው ሊቀመንበር ካልዱን አልሙባረክ እንደተናገሩት ባለፈው ክረምት ስህተት ሰርተናል ብለዋል። ባለፈው ክረምት ተኝተን ነበር ዝውሮች መፈጸም ነበረብን። አሁን ግን ገበያው ላይ አግሬሲቭ ሆነን ተጫዋቾች ማምጣት አለብን ሚል አስተያየት ሰጥተዋል። ስለዚህ ሲቲ በቶሎ ዝውውሮች መፈጸሙ አይቀርም። ደግሞ የዓለም ክለቦች ዋንጫ ስላለ ባለፈው ጥር እንደምታስታውሱት ወደ 200 ሚሊዮን ፓውንድ ገደማ ወጥተው አራት ተጫዋቾች አምጥተዋል። አሁን እንግዲህ ሶስት አራት ተጫዋቾች ጨመሩ ማለት ትልቅ ሪቢል ይሆናል ማለት ትልቅ የኮንስትራክሽን ሳይት ነው የሚሆነው ሲቲ። እንደዛ ከሆነ ያው ኬቨን ደ ብሮይን እንደሚለቅ አውቀናል። ስለዚህ ተጨማሪ ክሪኤቲቭ ተጫዋች ያመጣሉ። አሁን ሁለቱ የሚሰሙት ስሞች ራያን ሼርኪና ታያኒ ሬይንደርስ ናቸው፣ ከፍሎሪያን ቬትስ ዝውውር በጊዜ ስለወጡ ማለት ነው ባለፈው ጥሪ ያመጧቸው ተጫዋቾች አሁን የመልመጃ ጊዜ አግኝተዋል ያው ማርሙሽ ብቻ ነው በደንብ በመደበኝነት የተጫወተው የፕሪሚየር ሊግ ሌሎች ተጫዋቾች የሚነሱ ተጫዋቾች አሉ እንደ ሞርገን ጊብስ ዋይትን ከኖቲንገም ፎረስት የማምጣት ጉዳይ ሌሎችም የሚጠቀሱ ስሞች አሉ ሌሎቹን እንግዲህ ዝውውሮቹ ሊፈጸሙ ሲቃረቡ የበለጠ እናነሳቸዋል በተለይ የራያን ሼር ኪ መምጣት በጣም ኢንትረስቲንግ ዝውውር የሚሆን ይመስለኛል አንደኛ በአነስተኛ ገንዘብ ነው የሚያገኙት 35 ሚሊዮን ምናምን ነው የሚባለው ገና ከ አስራ አምስት አመቱ ጀምሮ ነው ስለዚህ ተጫዋች መስማት የጀመርኩት፣ በሊዮን አካዳሚ ብቅ ካለበት ጊዜ ጀምሮ ትልቁ ቀጣዩ ኮከብ ይሆናል እየተባለ ስለዚህ እሱ የሚፈርም ከሆነ ሁለተኛው ራያን ይሆናል ማለት ነው። ለማንኛውም ግን ሲቲ የራያን አይት ኑሪን ዝውውር በሳምንት ጊዜ ውስጥ ማጠናቀቅ ይፈልጋል። ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቡ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር፣ ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክም ይችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው የካሽጎ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው ምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ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 ፈጣን፣ አስተማማኝና ቀላል ብርሃን ባር። እንደ ስማችን ብርሃን ነው ስራችን።